ማለት እ እኔ እንዴት ማለት አታፈቅረኝም ነበር፣ እንዴት ነው የምትለኝ? ፍቅር አልመሰለኝም ማለት ሆነ የሚመስልኛ እን እኔ ለአንተ አለኝ ቦታ ታጥቋለ። የራስ አረዳድ ነው የራስ አረዳድ። ምንም አረዳድ ቢሆን እንዴት እንደዚህ ትላለህ? ያንቺ ያንቺ ና የእኔ ጉዳይ አብቅቶ አለ እንዳበቃ ቀሎ ግን እኔን አታፈቅርኝም ማለት አችልም። ሀይላንድ ስተረጋጅ ና በስረስራታ ምን አይነት አባባል ነው? ኮኝ አፈቅርሻለሁ እኔ ከአንቺ ጋር ብዙ ነገር አግኝቼ ስለፋ ነበረ። ከአንቺ ጋር አንድ ላይ ብዙ እቅድ ነበረን። እሱንም ተለያይተን በአካልም ተለያይተን ያን ነገር ለማስከተል በራሴ በጣም ብዙ የጣርኩ ነበረን። ከእናት ከቤት ሄለን አልታገለችም። ከአንተ ጋር ሆኜ ነው አልታገልኩ። አንቺ በመሀል እኔ ምን አልኩኝ? እኔ አንተ ስማ እኔ እኮ አንተ እኔም ከፍያለሁ በቃ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 ማለት የማይመስል ነገር ነው የተናገረ፣ በሰዓቱ ማለት የሚመስል ስላችሁ፣ ሄሉ ጥፋተኛ አይደለችም ማለት አንችልም። ሄሉ ጥፋተኛ ናት። እሱ አሁን እያለ ያለው ምንድን ነው? እየደወልኩላት ነበረ፣ ትንሽ ቀን ቀራኝ፣ ከዚህ ችግር ማለት ከእስር ቤት ሊወጣ ትንሽ ቀን ቀራኝ ብዬ እየነገርኩሽ ነበር። ለምን ሰባት ወር ልታገሽኝ አልቻልሽም? እያለ ናቲ አሁን እንግዲህ በጣም ብዙ ብስጭት ውስጥ ነው አለ ሄሉ ደግሞ የያዘች ነገር እንዳልክ ተንከስ በለው ያ ሰውዬ ተንከስ ነው። እኔ አገኝቼ በጥፊ ራጮል እንደው ሲያስጠላ ህይወቷን አሰመቃቀል እኮ እናንተ በኢየሱስም ገብቶበት በጠበጠ እንደ ማታ ልጥ በጠበጣችሁ እኮ በሜዳ የሮጠ ሄደው ልጁታን ወይ በጣም ነው አጃት ኔ በላ ምር በጣም ነው የተናደድኩ። የእንዳልክ ነገር ከሱ አልሆነች ከዚህ ያልሆነች ሁለት ቦታ ሆነች። ልጁ ታኮ ተሰቃየች። ማርያም አሁን ማለት ነው የናትና እንዳልክ ሳይሆን የሚያሳስበኝ የምር ይህ ወደፊት ዮታ ምንድነው የሚሆነው ይሄ ነው የሚያሳስበኝ። በቃ እግዚአብሔርን ነው ምላችሁ አሁንም ድጋሜ ድጋሜ ደግሞ ወንድ ልጅን አፍቅራ ትዳር ነው ባለቤቴ ነው ፍቅረኛ ነው ማለት እኔ ምድር እና ሰማይ ነው የሚመስለኝ። እሳ ቦታው ሲያስቡ መድህን ለምን በጣም ነው የሚከብደው፣ ምክንያቱ ይሰለቻል ማርያም። እኔ በህይወቴ ውስጥ ማለት ነው በህይወቴ ላይ ሰውም የለኝም ሰው የለም፣ ግን አልመኝም ግን አልመኝም በህይወት ላይ ሰው ይኖር ብዬ ፍጹም አልመኝም። ምክንያቱም በቃ እያየው ያለው ነገር በጣም ነው የሚያስጠላ። በጣም የሰው ማንነት መወቅ ይከብዳል። አንድ ሰው ታፈቅራላችሁ ያ ሰው እውነተኛ ፍቅር ይኖራል ወይ አይኖርም ወይ የሚለው ነገር እንዴት እንዴት አድርጋችሁ ነው የምታውቁት? ግን እስቲ ጥያቄ ሊጠይቀል ማርያምን አሁኑ ወንድ ማለት ነው ቀርባችሁ በቃ ፍቅረኛ የኖዋ ፍቅር አለው አገባ አለው ብላችሁ ተስፋ ማረግ አይከብድም? ማርያምን በጣም ነው የሚከብድ የሚመስለኝ እኔ ከምነገራችሁ በላይ ይከብዳል ብዬ አስባለሁ። ለምን በቃ ነገሮች ሁሉ በጣም ነው የሚያዛዝ ነው። በአሁኑ ሰዓት ሰው ልጅ ማመን ከባድ ነው። ህይወታችን እንዴት እንደመሆኑ አላቅም። በተለይ ሴት ልጅ አሁኑ ሰዓት በጣም ነው የሚያስመረኝ። የምሬ ነው የምላችሁ። በቃ የታደለ ነው ከመቶ አምስት፣ ከመቶ አስር ነው ሴት ልጅ መልካም ወንድ የምታገኙ፣ ወንድ ልጅ መልካም ሴት የሚያገኘው ከመቶ አስር አይበልጥም። ሁና ስነግራችሁ ማለት ነው። ግን እግዚአብሔር አምላክ ከወደደን መልካም ነገር ይስጠን ነው። የእውነት ስነግራችሁ ማለት ነው እና ሄሉ እንግዲህ በጣም ነው የምታዛዝ፣ ነው እውነቴን ነው ምላችሁ። በተለይ ደግሞ ኢትዮጵያ ላይ ሆናችሁ ነገሮች ሲያጋጥማችሁ በጣም ነው የሚያስጠላባቸው ህይወት ህይወት ሙሉ ነው የሚጠሉት፣ እግዚአብሔርን ነው ምላችሁ። ህይወት በሙሉ ህይወት ምን እንደሆነች ራሱ እንድትጠሉ ነው የሚያደርጋቸው እና በጣም ፈተና ነው በህይወታችን ላይ ለምሳሌ አንዱ ሀገር ውስጥ ሆኖ ይሰቃያል፣ አንዱ ደግሞ ከሀገር ወጥቶ ይሰቃያል። በጣም ፈተና ነው የምር በጣም ፈተና ግን፣ ለእግዚአብሔር የማይቻለው ነገር የለም። እግዚአብሔር ደግሞ በሚችለው ሁሉም ነገር በትግስት በፍቅር እንድናሳልፍ ፈጣሪ እርዳን ነው የምላችሁ። የሴት ልጅ ስቃይ በጣም ብዙ ነው። የሴት ልጅ ስቃይ በጣም ነው የሚከብደው እና እግዚአብሔር ደግሞ ማለት አለ ቀላል ሊያደርግልን ሊያደርግልኝ እኔ ምንም የምለው ነገር የለ፣ እውነቴን ነው ምላችሁና ለእግዚአብሔር ሁሉ ስለምቻለው እግዚአብሔር በሚችለው ደግሞ ቀላል ሊያደርግልን ነው ምላችሁና፣ የሴት ልጅ ስቃይ በጣም ብዙ ነው እና ናቲ እንግዲህ ያለፈ ነገር አልፈዋል። ወደ ህይወት የመመለስ የምትፈልጊ ከሆነ ራስ እና ስራት እሺ፣ ቁጭ በይ ብሏት፣ ሄሉን አረጋግተዋት። አይ ያሳለፈችው ነገር ቅርታ ተጣያይቆ እሱ ምቅርታ፣ እሷ ምቅርታ። አብዛኛ ጥፋታ የራሳ ነው የሄሉ። ይሄ ምንድነው የሰወሬ ሰምታ ነው እንጂ እሱ እኔ ከእንግዲህ በኋላ ህይወት ይዣሉ፣ ካልፈልግሽም ከህይወት ውጭ ብሎ እሷ ወደ ህይወት ብትሄድ ችግር የለም ነበር። ነገር ግን ችግሩ ምን ውስጥ እንዳለ እያወቀች ይሄ ወደዛ ነገር መሄዷ ትልቅ ጥፋት ነው ማለት እውነቱን መናገር አለብና እውነቱን ካልተናገርን ደግሞ እውነት አለ አይደለም፣ ይቆረቆረናል እውነት ስነግራችሁ ማለት ነው። ሄሎም ትልቅ ጥፋት አለባት። ነገር ግን እሷ ያለች ያለችው አሁን ምንድን ነው አንተ ነው ዝምታ፣ ያንተ ዝምታ ነው ተስፋስ ቆርጠኝ። በመሃል መጥቶ ተስፋ ቁረጭ፣ በሄሉ ተስፋ ቁረጭ። ይሄ የናቲ ቅርብ ወንድ ነው ወንድ ነው ሴት ትሁን አላቅም። በዋ ናቲ ተስፋ ቁረጭ፣ ናቲ ህይወት ጀምሯል ብሎ በነገረኝ ነገር ነው በአንተ ተስፋ ቆረጥኩት የምትሎ ነገር ነኔ አልተዋጠልኝ ምክንያቱ ናቲ ሌላ ነው ይለ ናቲ ቅርብ ሰው ሌላ ነው። ሰው ሌላ ነው ምክንያቱ ውሸት ነው ወይ እውነት ነው ወይ ናቲ እንዲህ ተብያለውና እንዴት ነው እውነት ነው ውሸት ነው እውነት ከሆነ እውነቱን ተናገር ብላ ናቲም በቲትና ብትጠይቅ ኖሮ ይሄን መልስ ይመልስለታል ነበር። ነገር ግን እሷ የሰው ውሸት የሰው ወሬ ይዛ መሄድ እንግዲህ ዛሬ ላይ ለፈተና ይሆን ለሁሉ ነገሩ አብቅቷታል። አንዳንድ ጊዜ የሰው ወሬ መስማት የለብንም በህይወታችን ማለት ነው። ምክንያቱ ዋጋ ያስከፍለናል። ዋላ ላይ ቆይቶ እየዋለ እያደረ ዋጋ ያስከፍለናል የሰው ወሬ ካዝ ማለት ነው። እና የሰው ወሬ ማዝ የለብንም በህይወታችን ማለት ነው። ይሄ ነው ምላችሁ ውድ ቤተሰቦች እንግዲህ፣ የዛሬ ነው የምናውቀው እንጂ ነገ እግዚአብሔር ነው የሚያውቀው። በነገራችን ላይ ዛሬ እኔ እኛ እንዲ ነው እንዲ እናደርጋለን በዚህ እንወጣለን በዚህ እንገባለን፣ እንላለን እንጂ የዛሬ ሳይሆን የነገ ብቻ ፈጣሪ ነው ማያውቀ ብለን ሁሉም ነገር በቃ ዝብስብ ማለት ጥምጥም ብለን መቀመጥ ቤታችን እግዚአብሔር እስኪ ሰጠን ድረስ የእግዚአብሔር እጅ ባርኮ ሰጥቶን በእጃችን ላይ እስከሚያስቀምጠን ድረስ ቁጭ ዝም በቃ። ይሄ ነው እኔ ምርጫ ይሄ ነው ማርያምን